ጉድጉድ ነኝ፣ ዶሮ ወጥ አምሮኝ ካፊር ቤት በላሁ፣ እንዴት ይታያል? ምንም ችግር የለውም እኮ ካፊር ቤት ማለት የእኛ ሀገር ክርስቲያኖች እርዳቸው፣ ችግር የለውም ነው የምለው። እንደኔ ክርስቲያኖች ያረዱት የሆነውን ምግብ መብላት እንዴት ይታያል? በሸሪዐ ሕኩሙ ምንድነው የሚለውን ኢንሻላህ ከእነሱ ጋር ቆይታ የምናደርግ ይሆናል።

ብዙዎች ሰዎች በዚህ ቦታ ላይ እንደው በጣም የሚገርም የሆነ ነገር እየታየ ነው ያለው። እንደው ኮሽታና ጽምጣም ተደርጎ ፂም በማስረዘም ብቻ ሙስሊም ያረደው ምግብ ቤት ገብቶ ተመብላት ይልቅ እነ ገብረ ማርያም ያረዱትን ሂዶ መብላት በጣም የሚመርጡ የሆኑ ሰዎች አሉ። ይሄንን በተመለከተ ቀደም ሲል እንግዲህ አህለል ኪታቦች ያረዱት ምግብ ይፈቀዳል በሚለው አንጻር ከተሄደ አህለል ኪታብ በአሁን በወቅታችን ላይ አሉ ወይ? እንላለን። እዚህ ጥያቄ ላይ ነው የሚመጣው። አሉ ወይ ወይ ናቸው ነው እነዛ የነበሩት አህለል ኪታብ የሚባሉ ሰዎች በሚያርዱ ጊዜ ምን ነበር የሚሉት ነው። ያ እንግዲህ ቢስሚላህ እንደ ማለት ነው የነሱ የአሁኖቹ ግን በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ ይሉና ሶስት ሥላሴዎችን በአንድ ላይ ይደምሯቸዋል። በነዝህ የታረደ ምግብ የኩፍር ኩፍር ነው። በጣም በጣም የሚያሳዝን የሆነ ነገር ነው። ቀደም ሲል ነቢዩላህ ሙሳ አለህ ሰላም በሳቸው ጊዜ ይሄ አንድ በርበናስ የሚባል መጽሐፍ አለ እና ምስጢር ቃል ይባላል። ስሙ ምስጢር ቃል ይባላል፣ ወንጌል ማለት ነው። በአንቀጽ ቁጥር በገጽ ላይ ምን ይላል እዛ ላይ? መጀመሪያ ነሱ ስለ ነቢዩ መሐመድ ያመጣት እዛ የተጠቀሰው ያስተባብላሉ፣ ይክዳሉ። በዛ መጽሐፍ ላይ ምን ይላል? በእነሱ በግዕዛቸው ነው የምነግራችሁ። ነቢዩማ አንተ ሙሐመዲ አሕመዲ ይላል ውእቱ ወቃል ክስ ትሁት ነቢዩ ኩኑ ዓለም ወላዓለም አንተ ትሰብክ ሃይማኖተ አበው ወኩሉሙ ነቢያት ይላል። ትመጽእ በድረ ዘመን በአማን ወበሰላም ወአቡሁ ኢስማኤል ይላል። እውት ይሄ እንግዲህ ሚስጢር ቃል የሚባለው ስለ ነቢዩ ሙሐመድ ሶለላሁ አሌ ወሰለም አመጣጥ የሚገልጽ አንቀጽ ቁጥር በእጃችን አለሁ። ይሄንን እነሱ እንግዲህ ይሄን ነው በይሄንን የካዱ የሆኑ ሰዎች ናቸው እዛ ቤት ተሂዶ የሚበላው ነገር እስቲ ተመልከቱ እንደገና ተሰብስቦ አህዱ አምላክ ተብሎ በአንድ ተጨምቆ ምን ማለት ነው ይሄ በስመ አብ አብ ወወልድ መንፈስ ቅዱስ ማለት አሁን ወልድ ማለት ኢሳር ማለታቸው ነው ወመንፈስ ቅዱስ ጅብሪል እያሉ ነው እነዚህ ሶስቱን በአንድ አድርገው የታረደ ምግብ እንዴት አድርጎ ነው የሚበላው አረ እንደው በጣም የሚገርም ነገር ነው። በጣም የሚነግረው ይሄ ነው። እንግዲህ አሁን ቢስሚላን ተጠልቶ እንደገና ወሰን ያረደውን እነዚህ በእኛ በአገራችን ውስጥ ያሉ አሁን ክርስቲያኖች ወሰን ነው የሚባሉት። አህለል ኪታቦች አይባሉም። አህለል ኪታቦች አሁን በወታችን ላይ የሉም። እነሱ ካሉ መስፈርቱን ያሟሉ ከሆነ ያ በዑለማ በኩል ፈትዋ ይሰጣል፣ ይታያል ማለት ነው። አሁን ግን እዚህ በየቦታው የሚታረደው በእና ኃይለማርያም ቤት የሚታረደው ምግብ በፍጹም ለሙስሊም የሚበላ የሆነ አይደለም። እጅግ እጅግ በጣም አስቀያሚ የሆነ ክልክለው፣ በሸያውም ለኛም ደግሞ ሙስሊሙ ማሰደብ ስለሆነ በዛ አይነት ይሄ ምግብ ሊፈላ ሊበላ አይገባም የሚለው የኛ አስተያየት። ለምን ብዙ መጽሐፍ የነሱን ተመራምሬ ስላገኘሁት ነው። እና ወቅቱ ስለሚያጥር ነው እንጂ ብዙ መጥቀስ ይቻላል። የተለያዩ ነገሮች አሉ። ይሄ በወቅታችን ላይ እንዲህ እንዳይሆን ማንም ሰው በትክክል በአላህ ስም የታረደው ምግብ ብሉ ነው እንጂ የሚለው አላህ በአላህ ስም ውጪ ያልታረደ የሆነ ከሆነ እዛንን እንዲያትበሉ ብሎ በቁርአንም ስለከለከለ